አምስት አርባ ሰባት ሰላም ጤና ስጥልን፣ የተከበራችሁ አድማጮቻችን እንዴት ከረማችሁ? ሳምንታዊውን የአምስት አርባ ሰባት ዝግጅታችን ይዘን ቀርበናል። አብራችሁን ስለሆናችሁ በጣም ደስ ይለናል፣ እናመሰግናለን። የዛሬ ፕሮግራማችን የትኩረት ርዕስ ማይናማርን ማዕከል ያደረገ ነው። በዛ በታይላንድ በማይናማር ላለፉት ዘጠኝ ወራት ያህል በጣም በአስቸጋሪ ሁኔታ ውስጥ እየነበሩ ሁለት ልጆችን ታሪክ እናቀርብላችኋለን። ከሸገር ጋር ሁኑ። 47 አመሰግናለሁ። መጀመር ትችላለሽ። እሺ፣ አመሰግናለሁ። መጀመሪያማ እዚህ አዲስ አበባ ውስጥ ስራ እየሰራሁኝ የራሴን ስራ እየሰራሁ አንድ ወቅተኛ አውቀው ሰው ማለት ነው። ለምን አሪፍ ስራ አለ ለምን እዚህ የቤት ኪራይ ምናምን የግል ስራ ነበር የምሰራው እና የቤት ኪራይ ምናምን ዝም ከምትከፊ አካራቢዎቹ በየወሩ ከሚ እየጨመሩብኝ ምናምን ተቸግሬ ነበር እና ለምን አሪፍ ስራ አለ፣ ወደ ታይላንድ አሪፍ ስራ አለ፣ ዕቃ መሸጥ ነው፣ እንደ ሴልስ ነው ሲለኝ፣ ኦኬ ብዬ አልኩት። ከዛ እዛ ካለው ጓደኛው ጋር ተረጋግሮ ፓስፖርቴ ምንን ያለውን ነገር እራርሱ ወደ እኔ ወደ ታይላንድ እንድሄድ አደረገ። በክፍያ ነው በነፃ ነው? አይ ከፍዬ። ስንት ከፈልሽ? በአጠቃላይ እዚህ ያለው ማቀው ሰው 150 ሺህ ተቀበለኝ፣ የፕሌን ሰማንያ አምስት ሺ ብር ወደ ሦስት መቶ ምናምን ሺህ ብር ከፍያለሁ። እና እዛ ያለኝን ሸጭ ያለኝን ነገር ሸጪ በሙሉ በቃ ነው የሄድኩት። ምን ነበረ የምትነግጂው? ገቢሽ እንዴት ነበረ? እኔ የሕፃናት ልብስ ቤት ነበረ የምንሰራው ከጓደኛዬ ጋር እና እሱንም ያው አብረን ሼር አድርገን ነበረ የምንሰራው። ያለውን የእኔን ድርሻ ሸጥኩኝ። በቃ ሁሉን ነገር ጨራርሼ የሚከፈለውን ነገር ከፋፍዬ ወደ ታይላንድ ሄድኩኝ። ሲሄድ እንደ እዛ ያለውን ኦን አራይቫል ሁሉን ነገር ጨራርሼ ስወጣ ጓደኛዬን ነው የሚቀበልሽ ተብዬ የሆነ ጥቁር መኪና ነው የተቀበለኝ ጥቁር መኪና ተቀበለኝና ና እዚህ ጋ ነው ያለ ብሎ በቃ ዝም ብዬ አንዴ ገብ የት ነው የምንሄደው ስለው ታይ እንግዲህ ታይ ትንሽ የእንግሊዝኛ ችግር አለባቸው በቃ ዝም ብሎ መልስ ማይሰጠኝም ሄድን ከአንዱ መኪ ከዛ የሆነ ቦታ ማይሶት የሚባል ቦታ ስንደርስ ከአንዱ መኪና ወደ ሌላ መኪና ተቀየርኩኝ ከአንዱ ወደ ሌላ መኪና አገለባበጡኝ እንደዛ እየተቀየረ ከዛ ወንዝ አለ ወንዙ ጋር ተሻገርኩኝ ወንዙን በጀልባ ካሻገሩኝ በኋላ ሌላ መኪና አለ ተቀብሎኝ ሄድኩኝ። ያ ወዴት ነው የሚሄደው ምናምን ስል መልስ የሚሰጠኝ የለ። ብቸኛ ስለሆንኩኝ እዛም ቦታ ላይ ያው ቋንቋ ምንም የሚያወራ ስለሌለ ብዬ ዝም ብዬ ሄድኩኝ። ከዛ በኋላ ስገባ ልክ እንደ ካምፕ ነገር ነው ደረስኩኝ። ስደርስ ተቀበሉኝ እና እዚህ አረፍ ማለት አለብሽ አሉኝ። አረፍ አልኩኝ። ምንድን ስራው ምናምን ስል ስገባ ከዛን አይ መውጣት እንደማይቻል አንዴ ከገባ ምናምን ተነገረኝ። ከዛን አይ አልሰራ መሄድ አለብኝ ሲል ይሄ ኤሌክትሪክ ሾክ ዳለ በጣም ስቃይ ያለው በጣም ኤሌክትሪክ ሾክ እስር ቤት ሁለት እጅ አስረው ነው የሚያሰቃዩት። እና ያው እንዲህ ማለው በጣም ከባባድ ከባባድ ስቃዮች አሉት። ከዛ ምን ውስጥ ነው የላካችሁኝ ብዬ እንዳልደውለም ከካምፓኒው እንደደረሱኝ ከድርጅቱ ስልኬ ምናምን ተቀምቻለሁ፣ ምንም መደወል አልችልም። እና እንደዛ በጣም በከባድ ስጋ ውስጥ ነው የቆየሁት። እስኪ የካምፓኒውን ሁኔታ ንገሪኝ። ምንድን ነው የሚመስለው? ማይነማር ውስጥ ነው እንግዲህ፣ እና ኮምፓውንዶች ናቸው። ምንድን ነው እዛ ያለው አጠቃላይ እንቅስቃሴ፣ ጥበቃውን? እስኪ ያየሽውና የቆየሽበትን ጊዜ ንገሪኝ። እኔ ዘጠኝ ወር ኔ አመት ሊሞላኝ ሲል ነው የወጣሁት። ከዛ እና ጥበቃው ያው በሚሊተሪ ነው የሚጠበቀው። ጀርባው ሙሉ ሚሊታሪ ነው የሚጠብቀው፣ የድርጅቱን የታጠቁ ሚሊተሪዎች ናቸው የሚጠብቁት። እና ምንም አይነት መውጣትም ምንም ማለትም አይቻልም። እና ወደ ስራው ዙሪያ ስመጣልህ ደግሞ ስራው እስካም ካላደረግክ ምንም ነገር ስራ እስካም ካላደረግክ የሆነ ነገር ካላደረግክ በኤሌክትሪክ ሾክ እንደምትቀጣው ያው ስራውንም ላያላወቀ ሰው ይቀጣል፣ ይሰቃያል። እና ድርጅቱ የሚሸኘው በቃ ይሄ በምርመራ ህመም የተገኘበትን ሰው እና በሽተኛ ሰው ድርጅቱ ይሸኛል። ከዛ በተረፈ ስቃይ ነው ሙሉ በሙሉ እያሰቃየ ነው በኤሌክትሪክ ሾክ እና ብረት ባለው ዱላ፣ በብረት ዱላ እየተመቱ ምናምን ነው ስቃይ። እንደዛ አለ ዱላ ምናምን አለ፣ ስቃይ በጣም አለ። ኢትዮጵያ እያልሽ አንቺ ትምህርትሽ ምን ነበረ? እኔ የኮምፒውተር ነበር የምማረው፣ በመሀል አቋርጬ ነው ወደ ግል ስራ የገባሁ። እዛ ኮምፒውተር ስካሚንግ ስራ ነው። እና እንዴት ነው ስልጠና ሰጥተውሽ ነው? አጠቃላይ እንዴት ነው የምትሰሩት? እስኪሱ ያው ዛው ስቃይ። አንዳንዴ ስቃዩ በጣም ከባድ ስለሆነ እኔ የገባሁበት ቦታ እንደገጠመኝ ሀበሾች የሉም ቻይኒዝ፣ ኮሪያ፣ ታይዋን ነው ያለው እኔ ያለሁበት ቦታ። እሺ ከዛ ያለኝ አማራጭ ምንድን ነው? እንደምንም ሲያሳየኝ ለመልመድ መሞከር ምንም እንትን ባይለኝም ባይገባኝም ለመልመድ ብዙ ጥረት አደረግኩኝ። በሰአቱ ከመሰቃየት ብዬ ማለት ነው እና ታይፕ ማድረግ እናም በፊትም እችላለሁ የኮምፒውተር ልምዱ ምናምን በፊትም ስላለኝ ነው ትንሽ ህይወት የተረፈው እንጂ ምንም ለማይችል ሰውማ በጣም ያሰቃያሉ። እና ደግሞ ጭራሽ ምንም አልችል ካለ ያው ታይላንድ ከተለያየ አገር መጥተው ሕክምና የሚደረግበት አገር ስለሆነ እንትን ይባላል። ኩላሊት አውጥተው ይሸጣሉ፣ ለሌለው ሰው ይቀየራል። እና የዚህ የዚህ አይነት ነገር ስላለ ሞር ስቃዩ ነው የሚበልጠው የሚበዛው። አሁን አንቺ በዚህ በስካሚንግ በወር የሚጣልብሽ አለ፣ በሳምንት የሚጣልብሽ አለ። ገቢ እንዴትስ ነው? ሰዎች ጋር ግንኙነት የምታደርጊው በሰለጠንሽው መንገድ ማለት ነው? አዎ፣ በሰለጠንኩት መንገድ ማ ኮሚኒኬት አረጋለሁ ኮሚኒኬት አረጋለሁ፣ ምክንያቱም ህይወት ማዳን ስላለብኝ፣ ሾክ ዳለው፣ ስቃይ ያለው፣ በሾክዱ ምክንያት ሞትም አለ። ያያ ስለሆነ ይሄን ህል ማስገባት አለብሽ ተብዬ ይሄን ህል ገቢ ካላስገባሁኝ ቅጣት አለው። ቅጣቱንም እንደዚያው እየተቀጣሁኝ ነው ስሰራ የነበረው። የካምፓኒ ወይም ደግሞ የኮምፓውንዱ ሁኔታ ምን ይመስላል? እንዴት ነው ውስጡ ያለው ፋሲሊቲ፣ ምቾት፣ የመኝታ ሁኔታ፣ የምግብ ሁኔታ እንዴት ነው? ቁጥጥሩንም እስኪ እንደው ለሰው እንዲገባ አድርጌ። ያው ምግብ በቀን ሁለቴ እንበላለን። ምግቡ በቀን ሁለቴ ነው። አስራ ስምንት ሰዓት ነው ምንሰራው? እና የእንቅልፍ ሰአት የለም። ትንሽ ነች የእንቅልፍ ሰአት ያለችው ያለውን ሰዓታት በሙሉ በእንትን ነው፣ በስራ ነው የምናሳልፈው። ምግብ ያው በቀን ሁለቴ ነው፣ በቀን ሁለቴ በደንብ እንበላለን። በቃ ስንት ትሆናላችሁ አሁን አንድ ካምፕ ውስጥ ያላችሁ? እኔ ከእኛ ካም- በእኛ ካምፓኒ ዙሪያ እኔ አንድ ኢትዮጵያዊ ነው፣ በእኔ ድርጅት ማለት ነው። በሌላ ድርጅት ደግሞ ሙሉ ካምፓኒው ኢትዮጵያኖች ብቻ የሆኑበት ድርጅት አለ። እና እዛ አካባቢ ስምንት እስከ አመር ኤሪያ ነው ያለው ማይናማር አካባቢ። ስለዚህ አሁን በቆይታሽ እንግዲህ እንደዚህ አይነት ችግሮች ነበሩ። ሶስት መቶ ሺ ገደማ ከፍለሽ ነው የሄድሽው፣ የምታውቂው ሰው ነው። ከዛ በኋላ አሁን ከመጣሽ በኋላ ያን ቦክሰኛውን የማግኘት እድል ነበረሽ? እቃ በሰአቱ እቃም ንብረቶቼን እሱ ጋር ትቼ ሄጄ ነበረ እና ትደውልለት ታስይዘኛለች ብሎ ስለሚፈራ ብዙም አያገኘኝም። እኔ አሁን ከመጣሽም ማለት ነው ተገናኝተን አናውቅም። በማን አማካይነት ነው የመጣሽው? እንዴትስ ነው አሁን እንግዲህ የሚወጣበት አይደለም ካምፑ እና እንዴት ነው ልትወጪ የቻልሽው? ከዛ ወደዚህ የመጣሁበት ምክንያትማ የኔ የእኔ ግሩፖች የቻይና መንግስት ህዝቦችን አውጡ ብሎ ደብዳቤ በመጣ ሰዓት እንዳለ ነው ያለሁበት። ድርጅቶች ቻይኖቹ ሲወጡ እኔ ሌላ ድርጅት ይሸጣለሁ ልፈርም ነው ብዬ በጣም በፍራቻ ላይ እያለሁኝ ራሱ ሚሊተሪዎቹ አምጥተውኝ አበሾች ወዳሉበት ቦታ የሆነች እንዴት ልበል ወንዙ ሳንሻገር ማዮዲ የምትባል ከተማ እዛ ጣሉ። በዛ ወታደሮች ምናምን አገኘሁኝ። በዛ ነው። አሁን ኢትዮጵያኖች በሚመጡት ወይም ኢትዮጵያኖች የሆነ ሰዓት ላይ በጀመሪያ አልገቡ በጀመሪያ የተገቡ ጊዜ በነሱ ነሱ ጋር ቀላቀሉኝና ወደ ታክ እንድመጣ ተደረኩኝ ማይናማር ተሻግሬ ድንበሩ ወደ ታክ እንድመጣ ተደረግኩኝ እና ታክ መጣውኝ ታክ ቆየን አንድ አንድ ወር ቆየሁኝ ታክ ላይ ታይላንድ ቦርደር ላይ አንድ ወር ቆየሁኝና ትኬት የቆረስኩት ወደ ታይላንድ ሴት ቱ ወይ ስለሆነ አለ ጊዜ ስለነበረኝ ትኬቱ ውጄ ላይ ነበረ ወረቀቱን ይዤው ነበር እሱን ኤሚ የምትባል አንድ ኤሚ አሜሪካዊ ያለች ለእነሱ ለእሷ ሰጠኋቸው እና ዴልሂ ያሉ የኢትዮጵያ ኤምባሲ ሰዎች ለእነሱ ሳሳያቸው በዛው እንትናለና ወደ ኢትዮጵያ ልመጣ ቻልኩኝ ማለት ነው እንግዲህ፣ ዘጠኝ ወር ነው የቆየሽው። እና እንዴት ነው የትኬት ቆይታ የነበረው? እንዴት ነው ይህን ያህል የተራዘመው ነው እስኪ እሱን ግልጽ አድርጊ ለአድማጮች። አዎ፣ ትኬቱማ ትኬት የተቋረ እንትን ያለውን እነሱ ናቸው ፊክስ ያደረጉልኝ፣ የሚጆቹ ናቸው ፊክስ ያደረጉልኝ እንጂ የምከፍለው ቅጣት ነበር የኦቨርስቴ የምከፍለው ቅጣት አለ አንድ ዓመት ሲሞላው ነው አንድ ቲኬት ኤክስፓየርድ የሚያደርገው። ያው ቅጣት ያስከፍለኝ ነበረ። እሱን ብቻ ቅጣቱን ነው የታይ መንግስት ነው ከበሬ ያደረገልን። በተለያዩ ህገወጥ ደላሎች፣ በጓደኛ፣ በቤተሰብ አንቺም ደግሞ እንዳልሽው በምታቂው ሰው ነው እና እንደዚህ አይነት ስራዎች የሚሰሩት እዚሁ ኢትዮጵያ ውስጥ ቁጭ ብለው እዛ ካለው ድርጅት ጋር ግንኙነት በመፍጠር ነው እና እንዲህ አይነቱን ነገር አሁንም ለመሄድ የሚዘጋጁ ኢትዮጵያውያን አሉና ምንድን ነው የምትያቸው አንቺ? በዘጠኝ ወር ደግሞ የነበርሽበትን የቆየሽበትን ሁኔታ ነግረሽናል። ኤሌክትሪክ ሾኩም፣ ቅጣቱም እና ልዩ ልዩ ስቃዩም በምን አይነት ጥንቃቄ ውስጥ ነው መግባት ያለባቸው? አሁን የምለው እዚህ ሆኖ ወደ ታይላንድ ወደ ሌላ አገር የሚልክን ሰው ፈጽሞ ማዳመጥ እንደሌለባቸው፣ ማንም ሰው ማመን እንደሌለባቸው በህይወታቸው ያው ከሀገር መውጣት ከባድ ስለሆነ የማያውቁት ቋንቋ የማያውቁት ሀገር ላይ ስለሆነ ብዙ ችግር እየተፈጠረ ያለው እና ሰዎች እንትን ባይሉ ባይታ እንትን ቢነቁና ወደ እንደዚህ አይነት መጥፎ ነገር ባይገቡ ባይነኝ። ከኢትዮጵያ ወተሽ ዘጠኝ ወር ቆይተሽ ከዛ ደግሞ በዘመቻ የማይናማር ሰራዊት ካምፑን ከወረረ እና ብዙ ሰዎች ከወጡ በኋላ ነው አብረሽ የወጣሽው። ከዛ ደግሞ ድንበር ላይ አንድ ወር ቆይተሻል። በአጠቃላይ አሁን ወደ ኢትዮጵያ የመጣሽው በቅርብ በመጀመሪያው ነው እና ያኔ አብረውሽ የመጡ ሌሎች ኢትዮጵያውያን ነበሩ ያገኝሻቸው? አው ነበሩ። የኔ የድርጅት ሳይሆኑ እንደነገርኩ እኔ ድርጅት ኢትዮጵያዊ አልነበረም። የሌላ ድርጅት ሰዎች ነበሩ ያገኘኋቸው፣ እና እነሱ ሊያውም ስራውንም አይችሉትም። ከዱባይ ነው የሄዱት። በጣም ብዙ ተሰቃይተው ሁሉ ስቃይ ከስቃይ ሞት ይሻለናል ብለው ሁሉ ጫካ ውስጥ ጠፍተው እየወጡ እያለ ነው የማይናማር መንግስት፣ ከምተኩስ ብሎ እዛው ጫካ ውስጥ ወዳድቀው የተገኙት ኢትዮጵያውያኖቹ ማለት ነው። አሁንም ወደ አራት ሺህ የሚሆኑ ኢትዮጵያ በማይናማር ወታደር ታግተው ነው ያሉት። ግማሽ በግማሽ ወታደሮች ታግተው ነው ያሉት። አሁንም ማይናማር ላይ የገቡት ጥቂት ሰዎች ናቸው። ከካምፕ ያመለጡት ናቸው። አሁን አራት ሺህ ወደ አራት ሺ አምስት ሺህ ሰዋ ኢትዮጵያኖች አሉ። በማይናማር ወታደር ማይናማር ቦርደር ላይ ታግተው ያሉ ኢትዮጵያኖች አሉ። ወደ ታይላንድ ለመምጣት ማለት ነው፣ ወደ ታይ ለመግባት እንግዲህ እነኚህ ከካምፑ ሰብረው ወይም ደግሞ በዛ በዘመቻ ጊዜ የወጡ ናቸው። ውስጥ ደግሞ የቀሩትን ቁጥር አናቅም ማለት ነው። ወደ ቁጥ ውስጥ ላይ ደግሞ የሚቀሩት ብዙ ይሆናሉ። እንደዚህ የሚወስዱትን ሰው መንግስት ራሱ የራሱን እርምጃ ወስዶ አንድን ሰው ማስተማሪያ አድርጎ ለሌሎች በማማሪያ ቢሆን ጥሩ ነው ብዬ አስባለሁ። ምክንያቱም ማንም ሰው ካልተቀጣ አይማርም እና በህገ ወጡ መንገድ ሰዎችን ከሀገር የሚያስወጡ ሰዎች መቀጣት አለባቸው ብዬ ነው ማስበው። ነ የሆነ ማስተማሪያ ቢደረግ ደስ ይለኛል። እናንተ እንደ አንድ እንደ ሚዲያ ይሄን ብታደርጉ ደስ ይለኛል ለማለት ነው። አመሰግናለሁ በጣም ነው። እንዴት እንደሄድክናክ አዲስ አበባ ምን ሰራ እንደነበረ በምን ሙያ ላይ እንደነበርክ ጠቃላይ እንዴት መሄጃ መንገዱን እንዴት እንዳገኘ እስኪ ንገረ ነው እኔ ሄድኩት በኤጀንቱ ነው ስራውን መጀመሪያ ኦንላይን ዝም ብዬ አደረኩና ስለስራው ስለ ስራው ምናምን ጠየቅኩኝ ሰውን ስጠይቅ አንዴ እንዲህ በዚህ ወይ ጉዳይ የሚያስጨርስ ምናምን ኤጀንቶች አሉ ምናምን ብሎ ስልክ ሰጡኝ የሆኑ ሰዎች ከዛ ኤጀንቱን ኮሚኒኬት አረኩኝ ስራው ታይላንድ ነው የደልቤሪ ስራ ነው ምናምን አለኝ ከዛ እንደዛ ስል ፈታ በቃ ገንዘብ ምናምን ከፍዬ ፋይሎችን በሙሉ ለኤጀንቱ ልኬ ኢንተርቪው ተደርጌ ምናምን ሄድኩኝ ማለት ነው፣ ወደ ታይላንድ። ገንዘብ ከፍለህ ነው ሄድከው? አዎ፣ ሶስት መቶ ሺህ ከፍዬ። እሺ ሶስት መቶ ሺህ ከፍዬ ነው ሄድኩት። ከዛ እዛ ከደረስኩ በኋላ እንግዲህ ከባንኮክ ኤርፖርት ጀምሮ ነው የሚቀበለኝ ሰው የተዘጋጀ። ባንክሎክ ላይ ጠብቆ ምናምን ተቀበሉኝ፣ ካምፓኒ ሰዎች ምናምን። ቼን አላቸው እዛ ማይናማር ላይ የሚሰሩ ሰዎችና እሺ አበሾች ናቸው? እነሱ አይደሉም፣ አበሻ መጀመሪያ ኮንታክት ያደረገኝ እዛ ካምፓኒ ላይ የሚሰራ አበሻ ማለት ነው። እሺ በዋሳፕ ኮንታክት ያደረገኝ ከዛ የሆነ የነጭ ምናምን የእኔ ስልክ ምናምን ነበራት። እሷ መጀመሪያም የእኔ ዋሳፕ ነበራት፣ ፎቶ ነበራት። እንትን ላይ ኤርፖርት ውስጥ አገኘችኝ። ከዛ ተከተለኝ ምናምን አለች። ከኤርፖርት ይዛ ወጣች። የሆነ ሹፌር ጠረች። ና በቃ ስራ ቦታ ያደርሳል፣ እዚህ ቅርብ ነው ምናምን አለች። እሺ ከዛ እንደዛ ስትል ያው ገባው መኪና ውስጥ የዘጠኝ ሰዓት ያክል መንገድ ተነደ ማለት ነው። ከዛ በኋላ ያው ማታ ላይ ነው የሌሊቱ እኛ ጋር ማለት በኢትዮጵያ ወደ ከሌሊቱ ዘጠኝ ሰዓት አካባቢ ላይ ነው ወደዛ የደረስ ከዛ ስደርስ የሆነች ወንዝ አለች። ወንዟን አሻገሩና ወደዛ ጣሉኝ ማለት ነው። ማለት እዛ ጋር ጠብቅ ሊቀበል ሰው ይመጣል አሉ። እዛው ቁጭ ብዬ አደርኩኝ ማለት ነገ የሚቀበልም ሰው ሳይመጣ ምንም እንትን የምልጽ አካል ሳይመጣ ልክ የሆነች ወንዝ አለች፣ ወንዟን በጀልባ በጀልባ እንዳሻገሩ ነጋ ማለት ነው። እዛው ቁጭ ብዬ ከዛ ሲነጋ ጠዋት ላይ ምናምን የካምፓኒ የሆኑ ሰዎች መጡ ምናምን። ከዛ ይዘውኝ የሄዱ ስራ ቦታ ራሴን እዛ አገኘሁ ማለት ነው። ማይናማር ውስጥ አገኘ ማለት ነው። ማይናማር ላይ አገኘሁ ማለት ነው። ስለ ፋሲሊቲ ዩዝ ካምፓኒ ስለሚባሉት ስለ ግቢው ሁኔታ ምን አይነት መልክ እንዳለው ጥበቃው ምናምን እስኪ ግለጽልን። ማለት ግቢው በቃ እስካም ሴንተር ነው፣ ምንም እንትን የምትል ነገር የለም። እስካም ሴንተር ነው በቃ ትገባለህ። ቀጥታ እንትን ነው። አሁን እኔ እንደገባሁ እንደውም ነጋ፣ ቁጭ ብዬ ነጋለኝ። ከዛ ወሰዱ ምናምን ቀጥታ ወደ ኦፊስ ነው የወሰዱኝ፣ ስራ ቦታ ማለት ነው። ይሄድ መዓት ኢትዮጵያውያን ምናምን ያው ለእያንዳንዱ ኮምፒውተር ተሰጥቷቸው ምናምን ሁሉም ስራ ላይ ነው ማለት ነው። ከዛ እኔም እንደገባሁ አንድ ደስክቶፕ ተሰጠኝ፣ ወንበር ተሰጠ። እዚያው የሆነ ግሩፕ በባል ነው ምናምን ተባልኩኝ። ፓስፖርት የተወሰደ፣ ስልክ የተወሰደ፣ ከዛ ስራ ጀምር ተባልኩኝ ማለት ነው። ከዛ ቀጣ ወደ ስራም ስራ ማለት ያው እንትን ቻቲንግ ነው መጻጣፍ ነው ከሰው ጋር መጻጣፍ ነው። ሰውን ነው ያው ስካም የምታረገው አንተ ልምዱ ነበረ የኮምፒውተር ልምድ ኮምፒውተር ይችላል። የተማረኩበት ሙያም ስለሆነ ኮምፒውተር ያው እዚህ ስራ ጋር የምጠቀመው ኮምፒውተር ስለሆነ ኮምፒውተር እንትን ትችላለህ እውቀቱ ያለው እውቀቱ አለ በእሱ ነው የተመረቀኩ ኢትዮጵያ ላይ እሺ። እና እንደሄድኩ በቃ እንትን ታይፒንግ ምናምን ቴስት አደረጉ ማለት ነው። ከዛ ጣፍኩላቸው ምናምን ያላቅም ምን ዚክ ላይ ስራ ነው እያልኩ ነው። አብቱ ዛት ምንም ማቀውጉድ የለም ማይናማር ስለመሆኑ ምንም ማቀውጉድ የለም ግን ከታይላንድ ምን ሹፌሩን ረዥም ዲስታንስ መጣን ምናምን ብዬ በስልኬ ትራንስሌት አድርጌ ነገር እንትን ነው ቻይኒስ ነው ሹፌሩ ማለት ነው ስጠይቅ አይ ደርሰናል፣ ደርሰናል ብቻ ነው ምናምን ይላል ማለት ነው። ከዛ በቃ እዛ ጋር እንትን አልኩኝ። ማይናማር ስለመሆኑም እስካም ስለመሆኑም ገና እንትን ሳይ ነው የሆነ ታይትል ሊሰጣል ምናምን ሲታይ የሆነ ከሰው ጋር ኮንቨርሴሽን የምታደርገው አለ የሰሆና ነው የምታወረው፣ አክቹዋሊ ካራክተር ሙሉ በሙሉ ነው የምትቀይረው ወንድ ሆነ ምናምን አይደለም። ከዛ እንደ ምን አይነት ስራ ነው ምናምን ስል በቃ ድርጌ የተባልከውን አለ የአበሻ አስተባባሪዎች አሉ እዛ ውስጥ እንትን ብሎ ማለት ነው። ከዚህ ጋር ያው ትእዛዝ አድርጎ ያታድርግ ነው ሌላ ታሪክ የለም እዚህ እስከመጣ ድረስ ምናምን አሉ ሊወጣ ሲሞክር ስድስት ሺ ዶላር ከፍ ላይ ወጣ ምናምን አሉኝ ማለት ነው ወጣ ለሆነ ይህን ስራ አልሰራ ምናምን ብዬ ደስል ስድስት ሺ ዶላር ክፍል ና ውጣ አሉኝ ከዛ ለምንድን ነው ስድስት ሺ ሚተ ስራሆነ ይህን ስራ አላቅም አልችልም ምናምን አልኩኝ ማለት ነው ከዛ በኋላ ትታሰራለሽ ሾክ ይደረጋለ አናቅለ ምናምን አሉ አበሾቹ አስፈራሩኝ ማለት ነው እዚህ ጋር እንደዚህ ያን ነገር እንደ አለመምጣት ትችል ነበር ያኔ ምናምን አለ ያኔ መረጃ የለኝም። በምን አውቄ ነው እኔ ዴሊቬሪ ስራ ነው ስባል ነው የመጣሁት። ሁለት ሺ ዶላር ሳላሪ ይከፈልሃል ምናምን ነው የተባልኩት ማለት ነው። እዛ እንደዛ እንኩን በቃ መጨረሻ ላይ ያው እግዚአብሔር መፍቴ ነው በኒዮ በኩል ሆነን ወጣን ምናምን። አሁንም ያልወጥቶ አለ። አሁን ኢትዮጵያውያን ከስድስት መቶ የሚጠጉ ኢትዮጵያውያን አሁን ማይናማር ካምፕ ውስጥ ናቸው። በአምስት ላይ እዛ ሚሊቴሪ እንትን ላይ በቀን አንዴ ብቻ ነው ምግብ ምናምን ሁላ መሰጣቸው ማለት በጣም ርስክ ውስጥ አሉ። አሁን እኛ ከመጣንም ይልቅ እናንተም ያው እንደ ሚዲያ ሰዎች መስራት ያለባችሁ እነሱ ላይ በጣም ርስክ ላይ ስላሉ ማለት ነው። ኢቬን ይሄ ካምፓኒ ወደ ካምፓኒው መልሰው የመውሰድ እንትናቸው ራብ ሰፊ ነው። አሁን በጣም ስጋት ላይ ነው ያሉት። ቦሶቹ ምናምን እየሄዱ እንትን ይጽፋሉ የሆነ ግሩፕ አለና እየጻፉ ምናምን በቃ መንግስታቸው መቀበል የምስላለ እኛ እንዲቀበላቸዋለ ምናምን እያሉ ያሰራራሉ ማለት ነው። እንደዛ አይነት ነገርም አለ። በጣም ስጋት ላይ ናቸው። እኛ እግዚአብሔር ይመስገን ሆነ ያው ሀገራችንን ገብተናል። ስንት ጊዜ ነው የቆየኸው? ዘጠኝ ወር ዘጠኝ ወር ነው የቆየኸው። እንዴት ነው የወጣኸው ከካምፑ በተደረገ ዘመቻ ነው ወይስ በምን መልኩ ነው የወጣ ነው? መንግስት መጀመሪያ የታይላንድ መንግስት ምናምን እንትኖቹን አቋረጠ። ማለት ስራው ይቁም ከተባለ ቆይቷል፣ አክቹዋሊ ማለት ነው ስራዊ ቁም ብሎ የሀይላት መንግስት ተደጋጋሚ መግለጫ ማስጠንቀቂያ ምናምን ሰጥቷል። ሀገሪቷ ያው መንግስት የለሽ ሀገር ነው የአማኝና ማ ማለት ነው መንግስት የለውም። የሆነ ማጽያን ግሩፕ ነው የሚመራው ማለት ነው። የራሳቸው ካምፑ ራሱ የራሳቸው ፖሊስ አለ በ በካምፑ ህግ የሚገዙ ፖሊሶች ማለት ነው። ዘው የስካም ሴንተር ፖሊሶች አሉ የራሳቸው ታጣቂዎች ማለት ነው። እና ይቆም ተብሎ ማስጠንቀቂያ በተደጋጋሚ ምናምን ተሰጥቶ ስራው አልቆመ ምናምን መጨረሻ ላይ የታይላንድ መንግስት ሁሉንም ላይን አቋረጠ፣ የማብራት የውሃ የኢንተርኔት ሁሉንም ነገር አቋረጠ ማለት ነው። ሲያቋረጥም እነሱ አላቀውም በሶላር ምናምን ስሩ ማለት ጀምሩ ማለት ነው። ሶላር እየተጠቀሙ ምናምን። በጣም ሰዎቹ ሴጣን ናቸው ቻይኒ ኦንላይን ስላለ በጣም እንትን ናቸው። እና ቻይኒዞች ናቸው ካምፖቹን የሚቆጣጠሩት አዎ። የቻይና ካምፕ እኮ ነው፣ ስራውም የነሱ ነው። እና እዛው የማይናማር ዜጋም እኮ ተቀጥሮ ነው የሚሰራ ላይ ማለት ነው። እና እነሱ ያን ቴክኒክ እየተጠቀሙ እንትን አሉ። በኋላ ላይ መንግስት ያ በዛም ሳያቆሙ ሲቀሩ ያው ሌላ ማስፈራሪያ ምናምን እንትናል ተደረገ። እና የነጋዴዎች ቲም ምናምን ተነስቶ እዛው ከማይናማር ያው እንትን መስማሩ ስለተቋረጠ ምንም ሁሉንም ነገር ከታይላንድ ስለምታገኝ በቃ በዚህ መንገድ አንቀጥልም ስራው መቆም አለበት ብሎ የአካባቢው ሰው ሙቭመንትን ተጀመረ ማለት ነው። ከዛ እንደዛ ሲደረግ ፈሩና በተርም ማስወጣት ጀመሩ። ማለት በሶስት ተርም እናስወጣለን ብለው ማለት ነው። ከዛ የመጀመሪያ ዙር ስምንት ወር ዘጠኝ ወር ና ከዛ በላይ የቆዩ ኮንትራት ጊዜያቸውን ጨርሰው ተጨማሪ ጊዜ ያላቸውን ሰዎች በመጀመሪያ ዙር ማስወጣት ጀመሩ። ኮንትራቱ ስንት ጊዜ ነበር? አንድ አመት ከሰባት ወር ይላሉ፣ ከስድስት ወር ይላሉ ግን አይለኩም በዛ አሁን አንድም የወጣ አልነበረም። እኔ የሚሰራበት ከምፓኒ ላይ ሁለት ዓመታቸውን የሞላቸው ልጆች ምናምን ነበሩ እና አንድም አልወጣ። ያራዝማሉ፣ ቢፈልጉ ይሸጣሉ። አሁን ጊዜ ሲጨርሱ ከአንድ ከምፓኒ ወደ ሌላ ካምፓኒ ይሸጣሉ ማለት ነው። እንደዛ ነው የሚያደርጉት። እና በኋላ ላይ በተርም እናስወጣለን፣ በሶስት ተርም እናስወጣለን ብለው መጀመሪያ ዙር ሁለት መቶ ሰላሳ አንድ ኢትዮጵያውያን እና የተለያዩ ሀገር ዜጎችን እና ማሌዥያ ላዎስ ምናምን የሚባሉ ማት ናቸው እነ ስሪላንካ፣ ምናምን ኢንዶኔዥያ፣ ፓኪስታን አወጡ ማለት ነው። ከዛ ሁለተኛ ዙር ላይ ጊዜ እንትን እያሉ ውስጥ ላይ ያሉ ልጆች አመፁ። እኛ ከወጣም በኋላ እነሱን ይዘውም ለመሰወር ምናምን ሙከራ እያደረጉ ነበርና ና እንትን ስሉ በግድ በዘመቻ ምናምን ግቢውን አጥሩን ተነጋግረው ምናምን በግድ በቃ በኃይል ማለት ነው ኢትዮጵያዊያን ተደራጅተው በኃይል ወጡ። ሌሊት ላይ ማለት ነው። በዛ ወይ ነው። ከዛ በኋላ ነው ያው መንግስትም ያዛ የሆነ ቡዲስት አርሚ ይባላል ቱሰማው እንትን ይላል። የሆነ ዜጋ ተኮር እንትን ይሰራል እንደነዚህ አይደል እና እነሱም ደረሱላቸው አስወጡ ማለት ነው። በዛ መንገድ ነው የወጣ ነው። አሁን ድንበር ላይ ያሉት ችግር ውስጥ የወደቁት የሚቀበላቸው አጥተው ነው እዛ እየተጠባበቁ ያሉት። አዎ የመንግስት አሁን ኤምባሲ፣ እኛ አክቹዋሊ ታይላንድ ስለተሻገርን የታይላንድ በእንድ ኤምባሲ እኛ የወጣ ነው ኢትዮጵያ የዛ ታይላንድ ኤምባሲ የላትም መሰለኝ፣ እና በሕንድ ኤምባሲ በኩል ነው እኛ የወጣ ነው። እነሱ ደግሞ ማይናማር ላይ ያሉት በቶኪዮ የጃፓን ኤምባሲ አለ አይደለ? በዛ በኩል ነው ሊወጡ የሚችሉት እና አሁን ኤምባሲው ምላሽ የሰጠው የኢትዮጵያ መንግስት ምላሽ እየተጠባበቂ ነው አይነት ነገር ነው የሚነሱ ኦፕ ነገር ነው የተሰጣቸው እንጂ በዚህ ቀን ትወጣላችሁ፣ እንዴት ይሆናላችሁ የሚባል ተጨባጭ ነገር ምንም አልነበ የላቸውም። እናንተ ከዛ አምልጣችሁ ወጥታችሁ ድንበር ከደረሳችሁ በኋላ ከስንት ጊዜ በኋላ ነው ወደ ኢትዮጵያ? ነው በዛው ቀን ነው እኛን ያሻገሩት። የእኛማ በእንትን ፕላንድ ነው በፕሮግራም ነው የታይላንድ መንግስት በሚገርም አቀባበል ነው በይዘው የድንበሩ ላይ ያሻገሩት ማለት ነው። ታይላንድም ይሄ እነዚያ ቡዲስት ተርሚን የሚባሉ ሰዎች ድንበር ለድንበር ላይ ቆመው ያ ምናምን ተጠርቶ በሚገርም ሁኔታ ነው እኛን ያሻገሩት። ንላ ዩቱብ ላይ ገብተ ማየት ይችላል። ከዛ በኋላ ወደ ኢትዮጵያ የመጣችሁት ስንት ጊዜ ቆይታችሁ ነው? በዛው በሀያ አራት ሰዓት ኖ፣ ከአንድ ወር በኋላ። አንድ ወር በኋላ እዛ ቆይታችሁ ማለት ነው? አንድ ወር በኋላ ማለት ነው። ታይላንድ እዛው ታይላንድ ተሻገርን እንጂ ከተሻገርን በኋላ ሚሊቴሪ ካምፕላ አስገቡ ማለት ነው። ምንም መንቀሳቀስ አንችልም። ምናንልም እያለቀ ነው፣ ፕሮሰስ እየተደረገ ነው፣ ምናምን እየተባለ አንድ ወር ሙሉ ቆየን ማለት ነው። ማን ነው አሁን ከቨር ያደረገው ቲኬታችሁንና ሌሎች ወጪዎችን? ቲኬት ያኔ ስንሄድ የደርሰማት ቲኬት ተደለተ የቆረጥ ነው፣ በቱሪስት ቪዛ ስለሄድን ሄደ ደርሰማት ቲኬት ቆርጠን ስለሄድን ሪፋንድ ያልተደረገ እየተደረገ እያሉ ለይተዋል። እዚህ ከኛ ኤርፖርት ጋር በመነጋገር ነው መሰለኝ ሪፋንድ ያልተደረገላቸው በዛው ፊው ምናምን ይከፈላል የቆየበት ምናምን ማለት ነው። ያን መንግስት ችሎ ላይከፈል አድርጎ በቃ ቀጥታ በመደበኛ ሰዓት እንደተመለሱ አድርጎ ሪፈንድ ያልተደረገላቸውን በዛ ወይ ከቨር አደረጉ ማለት ነው። ትኬታቸው ኤክስፓየር ዲሆና የጠፋ ምናምን ደግሞ ኤንጂኦ ምናምን ስፖንሰር አደረገ ከፍሎም የመጡ አሉ። ትኬት ከፍሎ የወጡም አለ። በቆይታህ አሁን እዛ የተጣለብህን ስራ በገቢ በየጊዜው ባለማስገባት የደረሰብህ ቅጣት ነበረ? አዎ እንደ በተደጋጋሚ ሚሊቴሪ ዳርክ ሩም የሚባል አለ። ሀያ አራት ሰዓት እንደ ጀስት እንደ ኢየሱስ ክርስቶስ ምናምን ትሰቀላለህ። እጅን ዘርግተህ ምናምን ማለት ነው። የሆነ መስቀል ምናምን ይሰሩበት አለ። እሱ ላይ አሁን የእነሱን የሆነ የሚሰጥ መንዝል የሚሰጥ ታርጌት አለ፣ እንድታስገባ ማለት ነው። አስር ሺህ ዶላር ነው አሁን ከአንድ ሰው የሚጠበቀው እሱን ካላስገባኝ፣ ዳርክ ሩም ነው። አቴንድ ኦፍ ዘመንድ ዳርክ ሩም የሚገቡ ዳርክ ሩም ይወስዱና ይሰቅላሉ። አራት ሰዓት እጅን ዘርግተ ምናምን፣ ከዛ ቆሻሻ ውሃ ይደፉብሃል፣ ይመቱሃል፣ ሾክ ያደርጋሉ። ከተኛ ማለት ነው ተሰቀ ምናምን እንዲህ ተሰቀሉበት የሆነ እንቅልፍ ምናምን ከወሰደ የለም በቃ እንደዛ ያደርጋሉ። ቅጣቱን ምናምን ቶ ቅጣት ኤሌክትሪክ ሾክ ግርፊያ ምናምን ተወሱ አይን ነገሩ ከባድ ነበር። አንዳንድ ጊዜ በግብታዊነት የምንወስነው ወይም ደግሞ በምናውቃቸው ሰዎች ግፊት የምንወስነው ነገር በጣም አደገኛ እና እንደዚህ ሕይወትንም ሊያሳጣ የሚችል ነው እና አሁንም ሊሄዱ የሚዘጋጁ ሰዎች ይኖራሉ እና ከአንተ ልምድ ምንድን ነው የምትላቸው? እኔ ማለት የሚፈልገው የመጀመሪያ ደረጃ ማለት ነው አሁን ይሄ ዝም ብሎ አሁን ያለ ያለ ኤምባሲ ፕሮሴስ ባስስ ስልክ አሁን ታይላንድ ለመሄድ ላይክ ዱባይ ምናምን አይነት ነገሮችን ለመሄድ ብዙም ውጣ ውረድ የለውም። ዝም ብሎ ከመሬት ተነስቶ ነው አሁን የደርሶ መልስ ቲኬት ይቆርጥ እና ምናምን በሚለው ይሄዱና እዛ ችግር ውስጥ ይገባሉ። መንግስትም አሁን እንደዚህ አይነት እንትኖችን መቆጣጠር ቢችል አሁን ወደ ታይላንድ የሚሄድ ዜጋ እውነትም ለቱሪስት የሚሄድ አይነት አቋም ላይ ያለ ሰው ይሄዳል ወይስ ሌላ ዝም ብሎ አሁን እንዲህ ተሳሎ ምናምን ይሄዳል ምለውን መጣራት አለበት፣ በደንብ ማለት ሌላኛው ደግሞ አሁን የተኛውም አሁን በኤጀንት በኩል የሚደረጉ እንቅስቃሴዎች አሁን ወጣቶች ናቸው በብዛት እየተጠቁ ያሉት ማለት ነው። ክሪም እየሆነ ነው። ስለዚህ እንደዚያን ነገሮችን ላለመታለል ጥንቃቄ ቢደረግ አሁን እኛ አክቹዋሊ ተሳለናል። ድጋሚ እንደዚያን ነገር እንዳይሆን አፔን አሁን በእኔ ላይፍ ማለት ነው። ምክንያቱም መጀመሪያ ተሳለልኩኝ ችግር ውስጥ ገባው አሁን ላይ ማንም እንትና ልታለለ እኔ ለወጣቱም ለሌላው ማስተላለፍ የሚፈልገው ነገር ኤጀንቶች አሁን ኤጀንቶች በሚባል ፎርማል ባልሆኑ ኤጀንቶች ምናምን የሚደረገው የተኛውም እንቅስቃሴ መቆም አለበት። እንዳይሸውዱ ማለት ሽዋዳ ነው አብዛኛው ነገር ማለት ነው። እዚህ የሚባለው ና ተብሎ የሚሄዱት ና እዛ ከደረሱ በኋላ የሚሆነው ነገር በጣም ማይገናኝ ነገር ስለሆነ ስለያየንም ጭምር ማለት ነው። በዚህ የኢትዮጵያ ወጣቶች እንደዚህ አይነት ነገር በኛ መቆም አለበት። በቃ እንዴታታለ እንዲ ነው እንዲ ነው እንዲ ነው ተብሎ ኢቨን አሁን በዘመዱላ የሚታለሉ አሉ ማለት በወንድም የሚታለሉ አሉ። ስለዚህ ሀገር ላይ ያለውን ኃይል ተጠቅሞ ማንም ሰርቶ እዚህ መለወጥ ይችላል። ሀገራችን ለማንም በቂ ነችና እኔ ያን መልእክት ነው ማስተላለፍ የሚፈልገው ማለት በጣም አመሰግናለሁ። መልካም ቀን በቃ መልካም የተከበራችሁ አድማጮቻችን ይህ የእናንተ ሬዲዮ ሸገር አንድ መቶ ሁለት ነጥብ አንድ ነው። የታይላንድ የማይናማር ጉዳይ እንግዲህ የሰማችሁትን ይመስል ነበር። የቱሪስት ቪዛ ጣጣም ይህንን የተመለከተ ነው። ወደ አረብ ሀገራት ከሚደረግ የቱሪስት ቪዛ በተጨማሪ የአውሮፓና የማይናማሩ ወይም ደግሞ የሩቅ ምስራቁም ይሄንን ይመስላል። እንግዲህ መጠንቀቅ ነው በራስ ከዚህ በበለጠ ደግሞ መንግስት ተቋማቶቹን አደራጅተው ተገቢውን እርምጃ ለመውሰድ እነዚህ ጥሩ ማሳያዎች ስለሆኑ በዚህ ረገድም ማየት መመልከት ያስፈልጋል። ለዛሬ ያዘጋጀነው ፕሮግራም ይህንን